ጤና ይስጥልን፣ የአሻም ተከታታዮች የዛሬ ረቡ ሰኔ 11 ቀን 2017 ዓመተ ምህረት የአሻም ሰባት ዜናዎች የሚያልፉበት ሰዓት ላይ ደርሰናል። እኔ ፍራውል ኃይሉ የዕለቱ ተረኛ አሳላፊ ነኝ። አብራችሁን ቆዩ። በቅድሚያ ርዕሰ ጉዳዮችን ጠቁማችሁ። በወንጀል የተገኘ ንብረት ሕጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ለመከላከል የወጣው አዋጅ አስቸጋሪ የተባሉ ጉዳዮችን ይቀርፋል ተባለ። ኢትዮጵያ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት መከረች። ኢትዮጵያ ጎረቤቶቿን በኃይል አቅርቦት ተጠቃሚ ለማድረግ አበክራ እየሰራች እንደሆነ ተጠቆመ። ፖሊስ በተለምዶ ሻሻ ተብሎ በሚጠራው ዘረፋ ላይ የተሰማሩ ቡድኖችን ለማስቀረት በሚያስችሉ ስራዎች ላይ መጠመዱን አመለከተ። ከ200 በላይ የኢትዮጵያ ኤሌክትሪክ አገልግሎት ደንበኞች በኃይል ስርቆት ላይ ተሰማርተው ተገኙ። በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ለመከላከል የወጣው አዋጅ አስቸጋሪ የተባሉ ጉዳዮችን ይቀርፋል ተባለ። የህዝብ ተወካዮች ምክር ቤት በወንጀል የተገኘ ንብረትን ህጋዊ በማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል የቀረበው ማሻሻያ አዋጅ በአብላጫ ድምፅ ጸድቋል። የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ኢሳ ቦሩ ነባሩ አዋጅ 780 ህዝባር 2005 ሙሉ ለሙሉ እንዲቀር የቀረበውን ረቂቅ አዋጅ ላይ መሰረታዊ ማሻሻሎች መደረጉን አንስተዋል። ከነባሩ አዋጅ 58 አንቀጾች መካከል 14ቱ ላይ ማሻሻያ መደረጉን ገልጸው ማሻሻያው የአለ ዓለም አቀፍ የፋይናንስ ግብረ ኃይል ምክረ ሀሳብን መሰረት ያደረገ መሆኑም ተጠቁሟል። የአዋጁ ማሻሻያ በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከልና ለመቆጣጠር በሚደረገው ዓለም አቀፍ ጥረቶች ኢትዮጵያ ድርሻዋን በአግባቡ እንድትወጣ የሚያስችል መሆኑም ተመላክቷል። የምክር ቤት አባላቱ በአዋጁ ላይ ማሻሻያዎች መደረጉ ሀገሪቱ የበለጠ ጠንካራ ሕግ የሚያስፈልጋት በመሆኑ ተገቢ ነው ማለታቸውንም አሻም ከኢዜአ ያገኘችው መረጃ ይጠቁማል። በአንዳንድ አንቀጾች ላይ ለጸጥታ አካላት የተሰጡ መብቶች በህገወጥ መንገድ ከሀገር የመውጣት ገንዘብ ማስመለስ፣ ሽብርተኝነትን በገንዘብ የደገፉ ግለሰቦችን በህግ ከመጠየቅ አኳያ ማሻሻያው ምን ያህል መከላከል ያስችላል የሚሉ ጥያቄዎች የተነሱ ሲሆን ምክትል ሰብሳቢው በህገወጥ መንገድ ከሀገር የመውጣት ገንዘብን ለማስመለስ እንዲሁም ሽብርተኝነትን በገንዘብ የደገፉ ግለሰቦችን በህግ ለመጠየቅ በውጭ ሀገራት የሚገኙ ተቋማት ጋር ጭምር በዓለም አቀፍ ትብብር መስራት የሚቻልበት መንገድ ላይ ያካተተ መሆኑንም

ኢትዮጵያ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት መከረች። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱ አለም ከፕሬዝዳንት ዶናልድ ጄን ትራምፕ ጋር በነጩ ቤተመንግስት መገናኘታቸውን አሻም ከውጭ ጉዳይ ሚኒስቴር ያገኘችው መረጃ አመላክታል። አምባሳደር ብናልፍ አንዱ አለም ነጩ ቤተ መንግስት ሲደርሱ በኢትዮጵያና በአሜሪካ መካከል ያለው የረጅም ጊዜ ግንኙነት የሚያንጸባርቅ የዲፕሎማሲ አቀባበል እንደተደረገላቸው ነው የተነገረው። ይኸውም የመጀመሪያ ግንኙነት ታቸው በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ ይኖረዋል። ኢትዮጵያና አሜሪካ ከ120 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ሲሆን በሁለቱ ሀገራት መካከል እንደ ሰላም ጸጥታና ኢኮኖሚ መስኮች ላይ ጠንካራ አጋርነት ከመፍጠር አንጻር ያሉ እድሎች ሰፊ ናቸው። አምባሳደር ብናልፍ አንዱ አለም በውይይቱ ወቅት የተገኙት ስቴት ሴክሬተሪ ማርኮ ሩቢዮ ጋርም መገናኘታቸው ተመላክቷል። ከ ሁለት መቶ በላይ የኢትዮጵያ ኤሌክትሪክ አገልግሎት ደንበኞች በኃይል ስርቆት ላይ ተሰማርተው ተገኙ። የኢትዮጵያ ኤሌክትሪክ አገልግሎት በአገልግሎት መሰረተ ልማቶችና በኃይል ስርቆት ላይ የሚያጋጥመው ውድመትና ስርቆት ለመከላከል ያስችላል ያለውን የሕግ ማዕቀፍ ተግባራዊ ሊያደርግ መሆኑን ለመገናኛ ብዙኃን በሰጠው መግለጫ አስታውቋል። ተጨማሪያለን የኢትዮጵያ ኤሌክትሪክ አገልግሎት በዛሬው ዕለት በሰጠው ጋዜጣዊ መግለጫ ባለፉት አስራ አንድ ወራት ደንብን በማስከበር ስራዎች የተገኙ ግኝቶችና አዲሱ የኤነርጂ አጠቃቀም ቆጣሪና ተያያዥ እቃዎችን ምርመራ መመሪያ ይፋ አድርጓል። አገልግሎቱ በኃይል ስርቆት ምክንያት በተቋሙ ላይ ከፍተኛ የሆነ የገንዘብ ኪሳራ ከማድረስ ባሻገር የኤነርጂ ብክነትና የባከነ ኤነርጂ ለማስከፈል በተቋሙ ላይ ተጨማሪ ስራና አላስፈላጊ ክርክሮች ጫና እየፈጠረ እንደሚገኝ በመግለጫው ተመላክቷል። የኤሌክትሪክ መሰረተ ልማቶችን ማውደም እና የኃይል ስርቆት በማህበረሰቡ ላይ የሚያደርሰው ጉዳት ከፍተኛ ከመሆኑ ጋር ተያይዞ በእነዚህ መሰረተ ልማቶች የሚደርሰው ውድመትና ስርቆት የማይታገስ መሆኑንም የአገልግሎቱ ኮሚኒኬሽን ስራ አስፈጻሚ አንዋር አብራር ተናግረዋል። የማስተማሪያ ደግሞ እርምጃዎች ያስፈልጋሉ። ዛሬ ዋነኛ ጉዳያችን የኢነርጂ አጠቃቀም የቆጣሪና ተያያዥ ጉዳዮች ላይ የሚፈጸሙ ስርቆቶችን እንዴት ደግሞ በህግና በህግ ማዕቀፍ እናስተናግደው የሚል መሰረታዊ ሀሳብ ይዘን ነው የተነሳ ነው። ማስተማሩም ማሳወቁም ውይይቱም በህግ ማዕቀፍ ደግሞ ሲታገዝ የተሻለ ውጤታማ ይሆናል የሚል ጠንካራ እምነት ስላለን የኢትዮጵያ ኤሌክትሪክ አገልግሎት በኃይልም በመሰረተ ልማትም ስርቆት ላይ ምንም አይነት የትዕግስት ትከሻ የለውም። ስለዚህ እዚህ ጉዳይ ላይ ጠንካራ ስራ እየሰራ ነው። እነዚህን ድርጊቶች በሚፈጽሙ ተቋማት የሚሆኑ ግለሰቦች ተጠያቂ ማድረግ የሚያስችል የህግ ማዕቀፍ ተዘጋጅቶና ነባሩን በመከለስ ወደ ስራ ለማስገባት የተለያዩ ስራዎች እየተከናወኑ መሆኑን ተገልጿል። በዚህም ባለፉት 11 ወራት ከ1 ሺህ በላይ የሚሆኑ ግኝቶች መገኘታቸውን የአገልግሎቱ የሽያጭ ዳይሬክተር የሆኑት የህየት ስዩም ተናግረዋል። ዳይሬክተሩ አክለውም ባለፉት 11 ወራት ከ2 መቶ በላይ የሚሆኑ ደንበኞች በኃይል ስርቆት ላይ ተሰማርተው መገኘታቸውን ገልጸዋል። ይህ ወደ ገንዘብ ሲቀየር ከ259 ሚሊዮን በላይ የሚገመት ብር መሆኑንም ተናግረዋል። አጠቃላይ 1934 ግኝቶች ተገኝተዋል። ግኝቶች ተገኝተዋል የተለያዩ ግኝቶች ናቸው። በምርመራው ወቅት የሚገኙት ስርቆት ብቻ አይደለም። ሌሎችም ግኝቶች ይኖራሉ፣ መነካካትን ጨምሮ ማለት ነው። በዚህ በአስራ አንድ ወሩ ግን ከኃይል ስርቆት ጋር ተያይዞ ወደ 298 ደንበኞች የኤሌክትሪክ ኃይል ስርቆት አከናውነው ተገኝቷል። እነዚህ እንግዲህ ወደ ገንዘብ ሲቀየር ወደ 259 ሚሊየን ብር የሚደርስ ጉዳት በተቋሙ ላይ አድርሷል። አገልግሎቱ ይህንን ስርቆት ለመከላከል ያግዛል የተባለለትና በየደረጃው የሚወሰዱ የቅጣት እርምጃዎችን የያዘ መመሪያ ይፋ አድርጓል። በዚህም የኤሌክትሪክ ኃይል ስርቆት መፈጸሙ ለተረጋገጠ ደንበኛ ለመጀመሪያ ጊዜ አስተዳደራዊ ቅጣት ለመኖሪያ ቤት ታሪፍ መደበኛ ተጠቃሚ 20 ሺ ብር፣ ለጠቅላላ ታሪፍ መደብ ተጠቃሚ ብር 500 ሺ ብር፣ ለዝቅተኛ ኢንዱስትሪ ታሪፍ መደበኛ ተጠቃሚ 700 ሺ ብር፣ ለመካከለኛ ኢንዱስትሪ ታሪፍ መደበኛ ተጠቃሚ ብር 1 ሚሊዮን ብር የሚቀጣ መሆኑን ዳሬ ዳይሬክተሩ አብራርተዋል። በተጨማሪም ይህ ጥፋት የሚደግሙ ባለሙያዎች ቅጣቱ ከፍ የሚል መሆኑንም አክለዋል። መጀመሪያ ጊዜ ኤሌክትሪክ ከሰረቀ አምስት መቶ ሺ ብር ቅጣት ይጣልበታል። እንዲሁም ደግሞ የዝቅተኛ ኢንዱስትሪ ታሪፍ መደብ ከሆነ ሰባት መቶ ሀምሳ ሺ ብር እንዲቀጣ ይደረጋል። የመካከለኛ ቮልቴጅ ወይም ከፍተኛ ኢንዱስትሪ የሚጠቀሙ ከሆኑ ደግሞ አንድ ሚሊየን ብር ኤሌክትሪክ ሰርቀው ከተገኙ ቅጣት ይጣልባቸዋል። ይሄ ቅጣት እንግዲህ በስርቆት ያባከኑትን የፍጆታ ሂሳብ አያካትትም። ራሱን ችሎ በቅጣት በፋይንስ መልክ የሚቀመጥ ነው። ያባከኑት ኤነርጂ ግን ተሰልቶ እንዲከፍሉ ይደረጋል። በተጨማሪ ማለት ነው እንግዲህ የኤሌክትሪክ ስርቆት አንድ ጊዜ ብቻ ተሰርቆ ላይቆም ይችላል። አንዳንድ ሰዎች ላይታረሙም ስለሚችሉ ለሁለተኛ ጊዜ ደግሞ የኤሌክትሪክ ቢሰርቅ አንድ ደንበኛ ቅጣቶች አሉ ይህንን ስናደርግ የመኖሪያ ቤት ታሪፍ ተጠቃሚ ደንበኞችም ወደ ሀያ ሺህ ቅጣት ተጥሎባቸዋሉ ለመጀመሪያ ጊዜ ማለት ነው የሆነው ማለት ነው ለሁለተኛ ጊዜ የሀይል ስርቆት የፈጸመ ደንበኛ ከተገኘ ከዚህ በፊት የከፈሉት በመጀመሪያው ላይ የከፈሉት የመኖሪያ ቤት ደንበኛ ሀያ ሺህ ቅጣት ይከፍላል። የኮሜርሻል የምንለው ወይም ደግሞ የንግድ ታሪፍ ደግሞ አምስት መቶ ሺህ፣ የዝቅተኛ ኢንዱስትሪ ሰባት መቶ ሀምሳ ሺህ እና የከፍተኛ ኢንዱስትሪ ደግሞ አንድ ሚሊዮን ብር፣ የከፈሉት እጥፍ ይሆናል ማለት ነው። ከዚህም በተጨማሪ ከመኖሪያ ቤት ታሪፍ መደብ ተጠቃሚ በቀር ለጠቅላላ ታሪፍ መደበኛ አንድ ሚሊዮን ብር ለዝቅተኛና መካከለኛ ኢንዱስትሪ ታሪፍ ደንበኞች ደግሞ ሁለት ሚሊዮን ብር ተቀማጭ ለተቋሙ እንዲያሲዝ ይደረጋልን ብለዋል። በተጨማሪም የኢነርጂ ስርቆት መፈጸሙ ለጠቆሙ አካል ጥቆማው ትክክለኛ መሆኑ ከተረጋገጠ በኋላ ስርቆቱን ከፈጸመው አካል ላይ ያልተከፈለ ኢነርጂ ፍጆታና ቅጣት ተሰልቶ የቅጣቱ ገንዘብ ላይ ሀያ አምስት በመቶ ማበረታቻ ክፍያ እንዲከፈለው የሚደረግ መሆኑም በመግለጫው ተገልጿል። አገልግሎቱ እስካሁን ባለው አምስት ነጥብ አንድ ሚሊዮን ደንበኞች የኤሌክትሪክ ኃይል ተጠቃሚ ማድረግ የቻለ መሆኑን የህግና ስነ ምግባር ስራ አስፈጻሚ አበባ ተስፋ ገልጸው አገልግሎቱን ለደንበኞች ተደራሽ ለማድረግ የመሰረተ ልማት ውድመትና የኃይል ስርቆት ፈተና እየሆነባቸው መሆኑንም አክለዋል። የኃይል አቅርቦት ስራዎችን እየሰራን እስካሁን ባለው ወደ አምስት ነጥብ አንድ ሚሊዮን የሀገራችን ደንበኞችን ተጠቃሚ አድርገን እየሰራን ያለ ነው ነገር ግን በዚህ ደረጃ ወሳኝ የልማት ዘርፍ ቢሆንም የኤሌክትሪክ አገልግሎት አገልግሎቱን ደግሞ የሚፈታተኑ በጣም በርካታ ጉዳዮች አሉ። ከውስጥም ከውጭም የሚመነጩ በጣም በርካታ ተግዳሮቶች አሉት። እነዚህ ተግዳሮቶች ዋነኛው ዛሬ የምናነሳው ኤሌክትሪክ አስተማማኝ ኤሌክትሪክ አቅርቦት የምናቀርብበት መሰረተ ልማት ላይ የሚደርስ ጥቃት፣ ውድመት፣ ሳቦቴጅ የመሳሰሉ ጉዳቶች በጣም ሰፊ ችግር ለተቋማችን እየፈጠሩ አስተማማኝ የኤሌክትሪክ አቅርቦት እንዳይቀርብም እንቅፋት እየሆኑ ለደንበኛውም ቅሬታ ምንጭ እየሆነ ያለው በመሰረተ ልማቶች ላይ እየደረሰ ያለው ጥቃትና ውድመት ነው። መመሪያው መጽደቁን አገልግሎቱ በዛሬው ዕለት በሰጠው ጋዜጣዊ መግለጫ ይፋ ያደረገ ሲሆን ስለ መመሪያው የግንዛቤ ማስጨበጫ መድረኮች በቀጣይነት የሚከናወኑ መሆኑንም አስታውቋል። ኢትዮጵያ ጎረቤቶቿን በኃይል አቅርቦት ተጠቃሚ ለማድረግ አበክራ እየሰራች መሆኑ ተጠቆመ። አራተኛው ዓመታዊ የናይል ወንዝ ፍትሃዊ ተጠቃሚና ቀጠናዊ ትስስር ኮንፈረንስ ተካሂዷል። መድረኩ ቀጠናዊ የኃይል ትስስር ለአካታችና ለዘላቂ ልማት በሚል መሪ ሀሳብ እየተካሄደ ነው። የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ እንደገለጹት የኤሌክትሪክ ኃይል አቅርቦትን ለቀጠናው ውህደትና ትብብር አጀንዳ ለማሳካት ወሳኝ ነው። የቀጠናው የኃይል ትስስር ለአፍሪካ ሀገራት ሁለንተናዊና ዘለቄታዊ ልማት የማዘን ድንጋይ እንደሆነ አንስተው በዚህ ረገድ ኢትዮጵያ ለጎረቤቶቿ አስተማማኝ ንጹሕና ታዳሻ ኃይል ለማቅረብ አበክራ እየሰራች ነው ብለዋል። ኢትዮጵያ ለኬንያ ሱዳን፣ እና ጅቡቲ ኃይል እያቀረበች መሆኑን በቀጣይም ደግሞ ለሶማሌ ለደቡብ ሱዳን እና ታንዛኒያ ለማቅረብ በሂደት ላይ መሆኗንም ተናግረዋል። የአፍሪካውያን ግድብ የሆነው የኢትዮጵያ ታላቁ ሕዳሴ ግድብ አንዱ ማሳያ መሆኑንም ጠቅሰዋል። የቀጠናው በኤሌክትሪክ ኃይል መተሳሰር ለስራ እድል ፈጠራ እንዲሁም ለኢንዱስትሪ መስፋፋት ዘለቄታዊ ልማት መሳካት ወሳኝ መሆኑን ተገልጿል። ኢትዮጵያ እያከናወነች ያለችው ተግባር ለቀጠናው ውህደት የጋራ ብልጽግና መረጋገጥ ያላትን ቁርጠኝነት እንደሚያሳይም ተነስቷል። ፖሊስ በተለምዶ ሸዋሸዋ በተባለው ዘረፋ ላይ የተሰማሩ ቡድኖችን ለማስቀረት በሚያስችሉ ስራዎች ላይ መጠመዱን አስታወቀ። በአዲስ አበባ ከተማ አስተዳደር የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የዘረፋ ወንጀሎችን ለመከላከል እየሰራ መሆኑን አስታውቋል። በዚህም የትራንስፖርት አገልግሎት የሚሰጡ በመምሰል በተለምዶ የሸዋሸዋ ተግባር የተባለው ወንጀል የሚፈጽሙ ተጠርጣሪዎችን ይዞ ምርመራ እያጣራ መሆኑን የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ ገልጿል። በተለምዶ ሸዋሸዋ ባለ ወንጀል ለመከላከልና አጥፊዎቹን በቁጥጥር ስር ለማዋል በጥናት ላይ በመመስረትና ማስረጃዎችን በማሰባሰብ ባደረጉት እንቅስቃሴ ከዚህ ቀደም በነፋስ ስልክ ላፍቶ በቂርቆስ በቦሌ በአቃቂ ቃሊቲ በልደታና በአዲስ ከተማ ክፍለ ከተሞች በልዩ ልዩ ስፍራዎች የትራንስፖርት አገልግሎት የሚሰጡ በመምሰል በተለምዶ ሿሿ የሚባለውን ወንጀል የሚፈጽሙ 11 አባላት ያሉት ሁለት ቡድኖችን በቁጥጥር ስር አውሎ ምርመራ መቀጠሉን የነፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ ገልጿል። ተጠርጣሪዎቹ ወንጀል ለመፈጸም ይገለገሉባቸው የነበሩ የሰሌዳ ቁጥር ኮድ 2 አዲስ አበባ 53234 እና ኮድ 3 ኦሮሚያ 5777 እና ኮድ 2 አዲስ አበባ ቢ 5438 ተሽከርካሪዎች መያዙን እና ከዚህ ቀደም በፈጸሙት የሿሿ ወንጀል አስፈላጊ ማስረጃ ተሰብስቦ አራት የምርመራ መዝገብ እንደተደራጀባቸው የፖሊስ መምሪያው ገልጿል። የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ በግለሰቦቹ ላይ ምርመራውን አጠናክሮን እንደቀ ቀጠለና አስፈላጊውን ማስረጃ እያሰባሰበ በመሆኑ ከዚህ ቀደም በእነዚህ ተሽከርካሪዎች የሸዋሸዋ ወንጀል የተፈጸመባቸው ማንኛውም ግለሰቦች ንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ በግንባር በመቅረብ ወንጀል ፈጻሚዎችን በመለየትና በመምረጥ ማስረጃዎችን መስጠት የሚችሉ መሆኑንም ጥሪውን ማስተላለፉን አሻም ከአዲስ አበባ ፖሊስ ያገኘችው መረጃ አመላክታል። የዛሬ እረቡ ሰኔ 11 ቀን 2017 ዓ.ም ተመረጥ የአሻም ሰባት ዜናዎች ይህንን ይመስሉ ነበር። እኔ ፍራውል ኃይሉ የለቱ ተረኛ አሳላፊ ነበርኩ። ከቀሪ የአሻም መሰናዶዎች ጋር መልካም ቆይታ። አሻም ለሁላችን።